አሁን የምንገኘው በደማቋ ቦሌ ላይ ሲሆን ለትላልቅ ሆቴሎች፣ ዲፕሎማቶች ማረፊያ በሆነው ቦሌ ማተሚያ ቤት አካባቢ ነው። 95% የተጠናቀቁና እንዲሁም የተናጠል ካርታ የተዘጋጀላቸው 50% ባንክ የተመቻቸላቸው አፓርትመንቶች አብረን እኔ አሁን የጠቀስኩላችሁ አካባቢዎች ላይ ከ85 ሺ ብር በካሬ እስከ 184 ሺ ብር ከስታንዳርድ እስከ ሌግዣሪ አፓርትመንቶችን ይዘንላችሁ መተናል ማለት ነው። ሙሉ ለሙሉ በኢሮፕ ስታንዳርድ ማቴሪያሎች ነው የጨረስንላት ማለት ነው። ሌግዣሪ ከሚያስብሉት ነገሮች ውስጥ አንደኛው ኢሮፕ ስታንዳርድ ማቴሪያል መጠቀማችን ነው ማለት ነው። እንዲሁም 95 ፐርሰንት እና ከዛ በላይ የተጠናቀቁትን አፓርትመንቶቻችንን 50 ፐርሰንት ባንክ የምናመቻች ሲሆን 50 ፐርሰንቱን እየኖራችሁበት የምከፍሉት ይሆናል። ሁሉም ቤቶች የተናጠል ካርታ ስላላቸው ክፍያውን ማጠናቀቅ ለቻለ ደንበኛ ወዲያውኑ ካርታ እናስረክባለን ማለት ነው። ሰላም፣ እንዴት ናችሁ? ማህሌት እባላለሁ የፕላቲኒየም ሪል እስቴት የሽያጭ አማካሪ ነ። ፕላቲኒየም ሪል እስቴት እንግዲህ ሴክተሩ ላይ ስምንት እና ከዚያ በላይ የቆየ ድርጅት ሲሆን በዚህ ስምንት ዓመት ጊዜ ውስጥ አንዳንድ ፕሮጀክቶችን መሀል ከተማ ላይ ዴሊቨር አድርገናል። ለምሳሌ 22 ኦልድ ፖርት፣ ቦሌ ወሎ ሰፈር፣ እዚህ ኤሪያ ላይ ለኗሪዎች ዴሊቨር ማድረግ ይችለናል ማለት ነው። አሁን ለሽያጭ ያወጣናቸው ሌሎች ፕሮጀክቶች አሉን ማለት ነው፣ ያለቁም በግንባታ ላይ ያሉ ቦሌ ኤሪያ ላይ ሶስት ሳይቶች ሲኖሩ፣ አንድ ሳይት ደግሞ ፍሬንድሺፕ ፓርክ አካባቢ፣ ሌላኛው ሳይታችን ሰንጋተር አካባቢ ላይ ሳይቶች አሉን። አሁን የጠቀስኩላችሁ አካባቢዎች ላይ ከ85ሺ ብር በካሬ እስከ 184ሺ ብር ከስታንዳርድ እስከ ሌግዘሪ አፓርትመንቶችን ይዘንላችሁ መተናል። ለምሳሌ ፍሬንድሺፕ ፓርክ አካባቢ ላይ ጂ ፕላስ ሀያ የሆነ ቢልዲንግ አራት ቤዝመንት ሰርተን አሁን ላይ አስራ አራተኛ ፍሎር ላይ እየደረሰ ሙሉ ለሙሉ መኖሪያ የሆነ አፓርትመንት ከመቶ ሀያ ካሬ ጀምሮ እስከ መቶ ሰባ አራት ካሬ ድረስ በካሬ አማራጭ ይዘንላችሁ መተናል። ታዲያ ይሄ ሳይታችን ለፍሬንድሺፕ ፓርክ እና ለአድዋ ዜሮ ዜሮ ዎርኪንግ ስታንስ ላይ ያለ ሲሆን የተለያዩ የንግድ ስፍራዎች ትምህርት ቤቶች፣ ኢንተርናሽናል ሆስፒታሎች ወኪንግ ዲስታንስ ላይ እናገኛለን። ቢልዲንጉ ጂ ፕላስ 20 ሲሆን ከአንድ እስከ ዘጠኝ በፍሎር አራት ቤቶች የሆኑና ቱ ቤድሩም እና ስሪ ቤድሩም ይሆናሉ። ከአስር እስከ 20 ደግሞ በፍሎር ሶስት ቤቶች የሆኑና ሁሉም ስሪ ቤድሩም ቤቶች ይሆናሉ ማለት ነው። ቀደም ብዬ እንደነገርኳችሁ ቦሌ ላይ ሶስት ሳይቶች አሉ። አንደኛው ሳይታችን ተባበር በርታ ኮምፓውንድ ውስጥ የሚገኝ ሲሆን ጂፕላስ 15 ነው። በፍሎር አራት ቤቶች ብቻ ይኖሩትና ከ129 ካሬ እስከ 194 ካሬ ድረስ የካሬ አማራጮች ይኖሩታል፣ ባለ ሁለት እና ባለ ሶስት መኝታ፣ ባለ ሁለት ሆኖ ሜድሱም ያላቸው እንዲሁም ደግሞ ቴራስ ይኖረናል ማለት ነው። ቴራስ ላይ ጂም እና ስፓ እንዲሁም ደግሞ ቀለል ያሉ ኢቨንቶች ማዘጋጃ ስፔስ ይኖረናል ማለት ነው። ሌላኛው ሳይታችን ሰንጋተራ ላይ የሚገኝ ሲሆን ሰንጋተራ ለመርካቶ፣ ለሜክሲኮ እንዲሁም ደግሞ ለተክለሃይማኖት ሴንተር ቦታ ላይ ያለ ሲሆን ከሶስቱም ኤሪያዎች የተሻለ ኦልሞስት ሁሉም ባንኮች በሚባል ደረጃ ዋና መስሪያ ቤታቸውን እየገነቡ ያሉበት ኤሪያ ስለሆነ የወደፊት ፋይናንሻል ሴንተር ነው ማለት ነው። ስለዚህ እዚህ ኤሪያ ላይ በካሬ 4500 ብር የምታከራዩት ሱቅ በ900 ሺ ብር ክፍያ ብቻ ባለቤት መሆን ይችላሉ። በካሬ ከ85 ሺ እስከ 84 ሺ ብር ሲሆን ወደ አከፋፈል ሁኔታ ስንመጣ ሳይቶቻችን 80 ፐርሰንት እና ከዛ በላይ የተጠናቀቁ ስለሆኑ 25% ቅድመ ክፍያ እንጠይቃለን። እንዲሁም 95% እና ከዛ በላይ የተጠናቀቁትን አፓርትመንቶቻችን 50% ባንክ የምናመቻች ሲሆን 50%ን እየኖራችሁበት የምትከፍሉት ይሆናል። ቦሌ ማተሚያ ቤት ፊት ለፊት ወዳለው ሳይታችን ስንመጣ 1700 ካሬ ላይ ያረፈ ጂ ፕላስ 17 የሆነ ቢልዲንግ ሲሆን፣ ሁለት ዊንጎች ያሉት፣ ሁለቱም የየራሳቸው የሆነ ሁለት ሁለት ሊፍቶች ያሉት፣ በፍሎር ሶስት እና አራት ቤት ብቻ የሆነ በጣም እጅግ ዘመናዊ ና ቅንጡ የሆነ አፓርትመንት ነው። የመጀመሪያው ቅንጡ ከሚያደርጉት ነገሮች አንዱ ሎኬሽኑ ነው። ቦሌ ዋናው ሮድ ላይ ያለ ሳይት ነው። ሌላው ጂም፣ እስፋ፣ የልጆች መጫወቻ ስፍራ፣ ለልጆች የሚሆን ፀጉር ቤት፣ ለአዋቂዎች በተመሳሳይ ሱፐርማርኬት፣ ኮፊ ሾፖችን ያካተተ ነው። የካሬ አማራጮቹ ከ169 ካሬ እስከ 300 ካሬ ድረስ ፍላት አፓርትመንት እንዲሁም ደግሞ ከ380 ካሬ እስከ 490 ካሬ ፔንታውስ የያዘ ሲሆን አሁን ያለበት ፕሮግረስ 95 ፐርሰንት የተጠናቀቀ ሲሆን 30 ፐርሰንት አድቫንስ በመክፈል የቤት ባለቤት መሆን ይችላሉ። እንዲሁም ደግሞ የተናጠል ካርታ ስላዘጋጀንላቸው 50 ፐርሰንት በባንክ ማያያዝ ይችላሉ። ለሁሉም ቤቶች የተናጠል ካርታ ያዘጋጀን ሲሆን እንደመጡ ካርታዎትን መውሰድ ይችላሉ። ሁሉም ቤቶች የተናጠል ካርታ ስላላቸው ክፍያውን ማጠናቀቅ ለቻለ ደንበኛ ወዲያውኑ ካርታ እናስረክባለን ማለት ነው። በደንብ መግለጫ ወስዳቸዋል ብዬ አስባለሁ። አፓርትመንታችን ሙሉ ለሙሉ በኢሮፕ ስታንዳርድ ማቴሪያሎች ነው የጨረስንለት ማለት ነው። ሌግዣሪ ከሚያስብሉት ነገሮች ውስጥ አንደኛው ኢሮፕ ስታንዳርድ ማቴሪያል መጠቀማችን ነው ማለት ነው። እዚህ ጋር የምታዩት ማቴሪያል ሮካ ይባላል። ሙሉ ለሙሉ ሳሎን ላይ፣ ኮሪደር ላይ፣ መተላለፊያዎቹ ላይ የተጠቀምነው ይሄኛውን ነው። ከስፔን የመጣ ኢምፖርት የተደረገ ማቴሪያል ነው ማለት ነው። ኢኮ ፍሬንድሊ ናቸው። ቴምፕሬቸርን በደንብ መቋቋም ይችላሉ። አስሩም ቴምፕሬቸር ላይ አድርገው በደንብ ቆንጆ የሆነ ሉክም ይኖረዋል ማለት ነው። ይሄኛው አንደኛው የፍሎር ፊኒሽንግ ማቴሪያላችን ነው። ሁለተኛ ላይ ደግሞ የምናገኘው ኤገር የሚባል ማቴሪያላችን ነው። ይሄኛው የመጣው ከቼክ ሪፐብሊክ ነው ኢምፖርት ያስደረግነው። ማቴሪያሉን የተጠቀምባቸው ደግሞ ለካቦርዶች እንዲሁም ደግሞ መኝታ ቤት ላይ ለልጆች መኝታ ቤት እንደ ሜን ቤድሩም ላይ የተጠቀምነው ፍሎር ፊኒሽንግ ማቴሪያል ይሄኛውን ነው ማለት ነው። ሙሉ ለሙሉ 100 ፐርሰንት ውድ ነው። ምንም አይነት ፕላስተሪንግም ፖርሲሊንም አልገባበትም ማለት ነው። ሶ ምናልባት የአትም በሽተኛ ያላችሁ ሰዎች መኝታ ቤታችሁ ላይ ደግሞ በእግራችሁ ወክ ማድረግ ለምትፈልጉ ሰዎች ምንም አይነት ቅዝቃዜ ሳይኖረው ቤታችሁን በደንብ ወክ እያደረጋችሁ መጠቀም ትችላላችሁ ማለት ነው። ውሃም አያሰርጉም፣ አያስገቡም። በጣም ቆንጆ ማቴሪያሎች ናቸው። ሌላኛው ይሄኛው ነው ኮንሰንቲኖ ይባላል። ባዝሩም ግድግዳዎች ላይ ፊኒሺንግ የተጠቀምነው ማቴሪያል ይሄ ነው ማለት ነው። ሌላው ታች ላይ ስመጣ ታች ከሆነ ኮሪደር ላይ የተጠቀምናቸው ቤዝ ማርብል ይባላሉ። እነሱም ታይፖ ፍሮካ ናቸው። ከስፔን ነው የመጡት። እያንዳንዱን ነገር እዚህ ቤት ላይ ያለው ማለት ነው ከኪችን ካቢኔቱ ጀምሮ ቁም ሳጥን፣ ፍሎር ፊኒሽንግ፣ መስታወቶቹ ጨምሮ ሙሉ ለሙሉ ኢሮፕ ስታንዳርድ ናቸው ማለት ነው። እንደምታያቸው ግላሶቻችን የተጠቀምናቸው ሙሉ ለሙሉ ደብል ግሌዝድ ማቴሪያል ነው የተጠቀምነው። አምስት ሚሊ ሜትር አምስት ሚሊ ሜትር የሆኑ ሁለት ግላሶች መሀላቸው አርገን ጋዝ ተሞልቶ ማለት ነው። ካሚያፒ ይባላሉ ማቴሪያሎቹ ከጀርመን ነው የመጡት። እነዚህ ማቴሪያሎች አንደኛው የከሳት ጻ የሚገባባቸው ቤቶች ላይ ራዲየሽን ላይት ራዲየሽንን በ60 ፐርሰንት የመቀነስ አቅም አላቸው። ሁለተኛው ደግሞ 85 ፐርሰንት። እንደምታዩት ሳውንድ ፕሩፍ ናቸው ማለት ነው። መስታወቶቻችን አርገን ጋዝ ስለተሞሉ እና ደብል ግሌዝድ ስለሆኑ ማለት ነው። ወደ ማታ አካባቢ ስታያቸው ዳርክ የመሆኑ ነገር ይኖራቸዋል። ምክንያቱም መሀላቸው አርገንጋዝ ነው የተሞላው ራዲሽንም ለመቀነስ ማለት ነው። በጠቅላላ ቢውልዲንጉ 86 አባወራዎች ሲኖሩበት፣ ከዚህ ውስጥ 40 ፐርሰንቱን ብቻ ነው ለሽያጭ ያወጣ ነው። 60 ፐርሰንቱ በአልሚው ለሬንታል ቫሊዩ ብቻ የተያዘ ነው ማለት ነው። ምክንያቱም እዚህ አካባቢ ላይ ከምንሸጠው ይልቅ ይዘናው አቆይተነው ፕሮፐርቲውን የተሻለ ቫሉዩ አውጥተን ሬንታል ፐርፐዝ ያዋጣናል ብለን ስላሰብን መሃል ቦሌ ነው። ከሴኪሪቲ አንፃር የተለያዩ ሞሎች አሉበት፣ የተለያዩ ትልልቅ ሆቴሎች አሉበት። ሰው ከዛም አንጻር ለሬንታል ቫሉዩ ይሁን ለመኖሪያ በጣም ምቹ የሆነ ሰፈር ነው ማለት ነው። በአንደኛው ዊንግ የሚገኘው ጋርቤጅ ሹተር ወይም ቆሻሻ መጣያ ፓርት አለው ማለት ነው። በዚህኛው ጋር አምጥታችሁ ቆሻሻችሁን ጥላችሁ እራሱ ወደ ታች ያወርደዋል ማለት ነው። እንደምታያቸው በሮቹ ወደ አስር የሚሆኑ ሻፍት የተገጠመላቸው በጣም ሴኪር የሆኑ በቃ ማለት ትልልቅ ሆቴሎች ላይ ነው ኢትዮጵያ ውስጥ የምታያቸው፣ እንደ እስካይላይት ሆቴል፣ ራዲሰን ብሉ ትልልቅ ሆቴሎች ላይ የሚገጠሙ በሮች ናቸው ማለት ነው። አርቢ ዶርስ ይባላሉ። በደንብ ሰርች አርጋችሁ ማየት ትችላላችሁ። ከእስራኤል ነው የመጡት ማለት ነው በሮቹ ስለዚህ ሃይ ሴኩሪቲ ኢንጅ ያላቸው በሮች ናቸው። ሁሉም ቤቶች እንደነገርኳችሁ የየራሳቸው የሆነ ፋየር አላርም ሲስተም ይገጠምላቸዋል። እያንዳንዱም ነገር የሆነ ነገር እንኳን ሲፈጠር ዲቴክት አድርገው ቶሎ ለኛ የመንገር ነገር ይኖራል። ከዛ በተጨማሪ ደግሞ ኢንተርኮም ሲስተም አላቸው። ታች ሪሴፕሽን ኤንድ ጌስት ዌቲንግ ኤሪያዎች ስለሚኖሩ ታች ጋር እናንተ አፓርትመንት ቤት ላይ የመጣው ሰው ተደውሎለት ነው ወደ እናንተ ቤት የሚመጣው ማለት ነው። ከሴኩሪቲ አንጻርም ቦሌ ላይም እንደመኖሩ በጣም ሌግዣሪ ከሚያስብሉት ነገሮች ውስጥ አንደኛው ማቴሪያሎቹ የተጠቀምናቸው ናቸው ማለት ነው። እዚህ ጋር አንደኛው ቤት ስንገባ ኪችን ካቢኔቱ እናያለን ማለት ነው። ቤቶቹ ሁለት አይነት ኪችን ካቢኔት አላቸው። ክሎዝድ ኤንድ ትራዲሽናል ኪችኖችን አካተውን የያዙት ማለት ነው። በጣም ሰፊ የሆነ ወይም ስፓሺየስ የሆነ ሊቪንግ ሩም አላቸው ሁሉም ቤቶች እንደምታዩት ማለት ነው። ይሄኛው 220 ካሬ የምንለው ነው። እንደነገርኳችሁ ከ 169 ካሬ ጀምሮ እስከ 480 ካሬ አማራጭ ድረስ እዚህኛው ሳይት ላይ አለ። ሰው ከዋናው በር እንደገባን መጀመሪያ የምናገኘው ክሎዝድ ኪችን ሲሆን፣ በቀኝ ሳይድ ደግሞ የእንግዳ መታጠቢያን ክፍል እናገኛለን ማለት ነው። ይሄኛው ባለ 220 ካሬ ባለሶስት መኝታ ቤት፣ አምስት መታጠቢያ ክፍሎች፣ የሰራተኛ ክፍል ያጠቃለለ ቤት ነው የራሱን ፕራይቬሲ እየጠበቀ መኝታ ቤቶቹን አይታችኋቸው ከሆነ ፕራይቬሲያቸው በደንብ የተጠበቀ ነው። ከሳሎኑ ጋር አይገናኙም። ሰው እንደገባችሁ ወደ መኝታ ቤታችሁም ሽፍት ማድረግ ትችላላችሁ። ሰፊ የሆነ ኮሪደር አላቸው ማለት ነው። መሀል ላይ ወደ ሳሎኑ ስመጣ እዚኛው ላይ ኦፕን ኪችን እናገኛለን ማለት ነው። እዛኛው ላይ ክሎዝድ ኪችን አለው። እዚኛው ላይ ደግሞ ኦፕን ኪችን ለሚፈልጉ ደንበኞቻችን አለው ማለት ነው። ሁለት ኪችን ነው የሆነ ናቹራል ላይት ናቹራል ቬንቲሌሽን የምታገኙበት እንዲሁም ደግሞ የከተማውን ዋናውን እይታ የሜን ሮዱን ሳይድ የምታገኙበት እና ቆንጆ እይታ ማራኪ እይታ የምታገኙበት ቤት ነው ማለት ነው ሳሎናችን። ስለዚህ ከሳሎኑ አንጻር በጣም ቤስት ዲዛይን ከምንለው ዲዛይናችን ውስጥ አንደኛው ይሄ ነው። ይህን ሰፊ ኮሪደር እየተራመድን በምንመጣበት ሰዓት ደግሞ በዚህኛው ሳይድ የምናገኘው አንደኛውን የልጆች መኝታ ቤት ነው ማለት ነው። የራሱ የሆነ ባዝሩም አለው ፕራይቬሲን አይነካም ማለት ነው። ማስተር ቤድሩሙ ጋር አይጠቀሙም፣ ከእንግዳ ጋር አይጠቀሙም። የራሳቸው የሆነ ፕራይቬሲ የተጠበቀ ባዝሩም አላቸው ማለት ነው። እችኛዋ ክፍል ደግሞ የሰራተኛ ክፍል ነች። የሰራተኛ ክፍል ዊዝ ባዝ ማለት ነው። ለሜድሳችንም የት ነው የምናደርገው የሚለውን ነገር አንጨነቅም ማለት ነው። ሰው ይሄኛው ሁለተኛው መኝታ ቤታችን ነው። እሱም በተመሳሳይ እንደ ቀድሞ የራሱ የሆነ ባዝሩም አለው። ባዝሩም ፌክስቸሮችንም ሙሉ ለሙሉ ገጥመን ነው የምናስረክባችሁ። ካቦርዶችንም በነገርኳችሁ ማቴሪያሎች መሰረት ጥንቅቅ አድርገን ነው የምናስረክባችሁ ማለት ነው። እዚህኛው ሩም ስንመጣ ደግሞ ሜን ቤድሩም ወይም ማስተር ቤድሩማችን ይሄ ነው። በጣም ሰፊ ነው። ብዙ ጊዜ መኝታ ቤታችንና ሳሎናችን እንዲሰፋ እንፈልጋለን። ምክንያቱም ረጅም የሆነውን ታይማችን የምናሳልፉባቸው ክፍሎች ስለሆኑ ማለት ነው። ከዛ አንፃር በጣም ወይድ ነው። የራሱ የሆነ ክሎዜት ኤሪያም አለው የልብስ መቀየሪያ ኤሪያም አለው። እዚህ ጋር ከሻወር ወዲያውኑ እንደወጣን ልብሳችንን ቀይረን ወደ ሜን ቤድሩሙ መሄድ እንችላለን ማለት ነው። ስለዚህ ይሄኛው ሙሉ ለሙሉ የካቦርድ ኤሪያ ነው የሆነው ማለት ነው። የልብስ መቀየሪያዎቻችንን ኤገር ባልኳችሁ ማቴሪያል በዛ ጥንቅቅ አድርገን ነው የምንሰራው ማለት ነው። ባዝሩሙም በጣም ሰፊ ነው። የራሱ ገንዳ ይኖረዋል። ባዝሩም ፊክስቸሮች፣ ሁሉም ነገር ተገጥመውለት ጥንቅቅ ተደርጎ ነው የምትረከቡት። እንደነገርኳችሁ ልዩ የሚያደርገው አንደኛው ዲዛይን ነው ከዲዛይን በተጨማሪ ሎኬሽኑ የመጀመሪያው ነገር ሎኬሽኑ ነው። ዘይን ዲዛይኑን በጣም ቤስት ዲዛይን ነው። ሰርድ ደግሞ የተጠቀምናቸው ማቴሪያሎች ናቸው ሙሉ ኢምፖርትድ ናቸው። ለየት የሚያደርገንም ከተማው ላይ ካሉት ሪል ስቴቶች ውስጥ አንደኛው የተጠቀምናቸው ማቴሪያሎች በሙሉ ኢሮፕ ስታንዳርድ መሆናቸው፣ ከውጭ የመጡ ኢምፖርትድ የሆኑ ማቴሪያል መሆናቸው ነው። የቢውልዲንጉን ኳሊቲ እና ሬንታል ቫሊዩ ከፍ ከሚያደርጉት ነገሮች ውስጥ አንዱ ይሄኛው ነው ማለት ነው። የሰጠናችሁን መረጃ እንደወደዳችሁ እርግጠኞች ነን። ለበለጠ መረጃ እንዲሁም ደግሞ ሳይት ለማየት ከታች በምታገኙት ስልክ ቀጥታ እየደወላችሁ ዋትሳፕ ላይ እንዲሁም ቴሌግራም ላይ ታገኙናላችሁ። እናመሰግናለን።